የቢዝነስ ወይም የስራ አፍቃሪዎች ለልመኞችና ለስራ ወዳዶች ተማሪ፣ ሰራተኛ፣ አዛውንት ወይም ጡረተኛ ማንኛውንም ሰው ሳያገል ለሁሉም ሰው ተዘጋጅቶ የቀረበ የሚሰጣቸው ቢዝነስ ፕላንና ስልጠናና መልካም ሀሳብ ሁሉ አንድም አትከፍሉ። አእምሯችን መድኃኒታችን፣ አእምሯችን የቢዝነስ ፕላናችን፣ ብርሃናችን፣ ኤነርጂያችን፣ አቅማችን አእምሯችን ስለሆነ ወደ አእምሯችን እንመለስ። ሰው እኮ በአንድ አመት ድርጅት እጥፍ ያተርፋል ሲባል አረ፣ እባክህ በአንድ አመት ድርጅት እጥፍ አላየህ? በላይ አትክልትና ስፔዛ አንድ ሚሊዮን አጥፏል። እሺ፣ ብርቅ ነው እንዴ? እኛ ለምንፈጥረው ደሞ ሰው ለሚፈጥረው ነገር ብርቅ ነው እንዴ? በዛ አይነት ቢዝነስ ፕላን የለም። ስለዚህ ቢዝነስ ፕላን ቆይ፣ እስኪ መቼ ታወቅ አትበል። በቃ ማወቅ ከዚህ ይጀምራል። እግዚአብሔር እድሜን ከነጤና ይስጥ። ሌላ ምንም ቃላቶች ናቸው የሚያጥሩኝ፣ በእውነት በእውነት እና ቀጣዩን ሚሊየን በጣም በጣም በእውነት ቀላል ነው፣ ከሞከርኩት ሙከራ አንጻር። ከዚያ ጎንደር የፕሮግራም እዚህ ሆነ እየተከታተልከው እዚህ ሆነ እየተከታተልኩ ነው በአካል